በራሴ የምት ከሆነ ብቻሽን አር ለምትወስኙ ብቻሽን መወሰን አትችል። ብሩክ አይመለከተውም፣ አይመለከተም። የራሴን ህይወት ልኖርበት። ሃይሚ ብቻሽን የምትወስኙ ነገር የለም። የምትወስኛቸውን የምትችሉ የሆነ ትንሽም ነገር ብሩኬና ብሩኬ ጋር ነው ሊያምርብሽ የሚችለው ህይወትሽ እሱ ነው። ከጓደኝ ነገርሽ እሱ ነው። ከማንም እና ከማንም በላይ ብሩኬ ይመለከተዋል አንተን እያስፈራራ ስለሆነ አንተን ከሳሉ ሌላ ነገር እያለ ስለሆነ ያንን ነገር ለማስተካከል እና ነገሮችን ግን ቆም ብለሽ ማሰብ አለብሽ ብሩኬ ላንች አስቦልሽ ከማንም በላይ ብሩኬ ያስብልሻል ከማንም በላይ ላንች ይቆረቆርልሻል ስለ እናንተ በጣም ይጨነቅሰዋል ስለ እናንተ በጣም የሚያስቤት ተልባ ብንጫጫ በአንድ ሙቆጫ ብለዋል ዳን እንግዲህ በሀይሚዬ እና በብሩኬ ዙራ ነው ይሄ ነገር የተናገረ ሌላውም ሌላውም ሌላውም ሌላውም መጥቶ ብሩኬና ሃይሚን እየበጠበጠ ነው። ነገር ግን እነሱ የፈለገ ነገር መጥቶ ቢበጠብጡ ሃይሚና ብሩኬ መቼም አንድ ናቸው እያሌ ነው። እውነት ነው። መቶ ፐርሰንት እውነት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች ናችሁ፣ እንዴናችሁ? እኔ ደናነኝ፣ እግዚአብሔር መስገን፣ ሁሉ ሰላም ሁሉ መልካም ሁሉ አማን እኔ ጋ ፈጣሪ መስገን ሁሉ ሰላም ነው። እንግዲህ ስለ ሀይምዬና ስለ ብሩኬ ነው ትንሽ ጭንቀት የሆንብኝ። እናንተ ይህ ሚዲያ ባል ይጠቀም ነው አልኩት። አንዳንድ ጊዜ እውነት እንቅልፍ ያሳጣኝ ኩ እናንተ ማለት በቃ መቼ ነው የሚታረቁ? አይ ሀይሚ አይ እኔና አንቺ ያለ ብሩክ እውነቱም። አይ እኔና አንቺ ማለቱ ቀልድ እንዳይመስላችሁ እውነቱም ለምን መሰላችሁ እውነቱን አልኩት። የሃይሚና የብሩኬ ነገር መቼ ነው የሚያቆሙ መቼ ነው የሚያበቁት መቼ ነው የሚጨርሱት ይሄ ድራማ? አንድ ልጅ ምናለች አለች መሰላችሁ እስከ መቶ ነ እስከ መቶ አስራ አንድ ነው የሚሄዱ ብሩኬና ሃይሚ፣ እንዲሁም በቀላሉ የሚጨርሱ እንዳይመስልሽ አትሳሳች ያለችን ኮመንት ላይ እውነት እሺ፣ ነው ማን ነገረሽ እናቴ? እኔ ጫንቆኝ ነኝ። አሁን መቶ አስራ አንዱ እንኳን ታይና እናቴ። አሁን ሜቢ ሜቢ ሜቢ 50 ከሰሩ ነው 50 ቪዲዮ ከሆነ ይበልጣል አይበልጥ። 50 ቪዲዮ ከሰሩ ነው እስካሁን ድረስ ማለት ነው። ነገር ግን እስከ መቶ አስራ አንድ ከሆነ ደሞ ወዴት ሄደ ነው ወዴት ነው ነገሩ? ረ ከበር ነው እናንተ ለኛም እየስቡ አደለም ልጆች እኮ ምንም እኮ እንደምንበላችሁ እንደምንም የቆጠሩን አደለም ምን አጠፋን? ይሄ ሁሉ እነሱ ስለወደድን ነው። እንደዚህ ክብር ያጣ ነው። ለኛ ክብር የላቸው። ሃይሚና ብሩክ እንደተረዳው ከሆነ ለኛ ምንም ማለት ክብር የለም። እንዴ ክብር ብኖር ይሄ ሁሉ ወራት ይሄ ሁሉ ጊዜ ሃይሜ፣ አቁሚ፣ ብሩክ አቁሞ፣ ይህ ነገር ይበቃል፣ ይበቃልት፣ ታረቁ፣ አቁሙ እያሉ እንደ ሶሳ እናንተ ወር ልሆነ ነው እንደ ምን መቼኑ እኛን የምንሰሙሽ ኦዴንስ ቢያከብሩ ዳኒ ምን ለመሰላችሁ የሚጨነቁ ኦዴንስ አሉ። ብዙ ሰው ነው ዳኒ ብቻ አይደለም፣ በነገራችን ላይ እና የሚጨነቁ ብዙ ሰው ከዙራችሁ ስላለ ለራሳችሁ ብቻ ሳይሆን ለሰው ልጅ እያሰባችሁ ነገሮቹን አቁሙ የተባለ ነው። ብሩክና ሃይሚ ግን አረመሲማ የለኝም ትላለች ሃይሚዬ አረመሲማ የለኝም ይላል ብሩክም። ማንስ ማንሽ ማን ነው የሚሰማል? ራሁንስ ራሁንስ ራሁንስ በዛ እናንተ ውኦ ማርያምስ በዛ ይመራል። አሌ መላኩ እውነት ነው። ሁሉም ነገር ልክ ያለፈ ነው በኔ ቤት። እናንተስ እንዴት ነው? ነገር ጭንቅ ጥብብ እያለኝ ነው። ማርያምን በጣም ማለት እያቀለርኩ እንደመሰላችሁ ውስጥ ምርር ነው ማርያም ነው የምላችሁ እና ትላንትና አሁን ነገሮች ተፈቶ ትልቁም ትንሹም አራቁሙ አራቁሙ አራቁሙ እያሉ ነው። ስለዚህ የማን ነው የሚሰሙት? እሺ ማን ገብቶ ነው የነገር የሚያበርዶ? ረፈጣሪ ያለ ዳን እንዳለ እንደምታውቁ እነ ማርክ ጋም ይሄዳል፣ ብዙ ሰዎች ጋ ይሄዳል። ረ ዩቱበሮች እንዳለ እየተበጠበጡ ነው የተበጠበጡ ነው። ክርስቶስንም የተደባደቡ፣ የተለያዩ፣ የተራራቁ፣ የተሳዳደቡ፣ የተጠፈጠፉ ነው። ሁሉም ምንድ ነው ምንሽ ነገሩ? እናንተ ወዴት የሄዱ ነው? እንደዚህ ካልሆነ በቃ ቪዲዮ አይታይም ማለት ነው። እንዲ አረ እናንተ እንመካከር ታውቅ የፈል በቃ እነዚህ ነገሮች ቪዲዮ የድብድብና የጥላቻው ማት እናቁምና በፍቅር ስመጡ ብቻ እናያላችሁ ኮሜንት እና ላይክ እናደርግ። በቃ በፍቅር ሲመጡ ብቻ የድብድቡን ማለት ነው እንዳላየ ሰው ዝም እንበል። እንደዛ እናደርግ። እንደናንተ እኛ እኮ ወደን አይደለም የድብድቡ የምናየው። ወይን የምንሆነው ነው ለምን ተጣሉ? በምን ምክንያት ነው? በምን ምክንያት ነው እያለን ልባችን ትርትርትር እያለች የነሱን ቪዲዮ እና አለስ ይደባደቡ እነሱ ደግሞ እኛ ድብድብ እንደምንወደው ድብድብ እንደምናፈቅረው አስመስለው እኮ ነው በድብድብ የሚመጡ ማይጋድ ያዛዝናል። ግን እናንተ ያዛዝናል። እኛ እነሱ የኛ እኔ አሁን ማለት ነው ፍቅር ፍቅር እየተጫወቱ ሲመጡ ማለት ነው ልቤ ፊዝዝለ እነሱ ነገሮችን ወደዛ ዙሮ ወደ ጥላቻ የኔ ሰው ስጣለ ማለት ነው። እውነት ይፈራሉ፣ አለቅሳሉ። ሰው ሲደባዳም ሰውነት ይንቀጠቀጣል ምናምን እና አረ በእናታችሁ ይበቃናል በሉ አረ በእናታችሁ ይበቃናል በሉ አረ አላም ጸሎት እናደርግ፣ ዱዓ እናደርግ። ይሄ ነገር ከባዱ ከባድ የሆነ ነው። በጣም ነው ከብዶ። ሃይሚ እያለ ብሩክ ማንም የለሽም የማንሽም የማንም አይደለሽም ተብለሻል። ብሩኬ አገባም አገባሽም አትባባሉ። ቃለ ምልልሳችሁ በጣም ይደብራል፣ በጣም ይዘገንናል፣ በጣም ይደብራል። እንዴ ነገ ይሄ ቪዲዮ ስታቆሙ፣ ይሄን ድራማ ስታቆሙ፣ እንዴ ቻይና ላችሁ ትሸጣላችሁ? ወይኔስ ምን ታደርጋል? ወይኔስ ቪዲዮውን ነው ድሌት የምታደርጉ? ዞር ብላችሁ እኮ ቪዲዮዎቹን ካዳመጣችሁ ያነ ይደብራችኋል፣ የምሬስ ነግራችሁ። ስለዚህ ነገሮችን አስተካክሉ። ታስተካክሉ ነው መልካም የሆነው